ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ዛሬም ተመልሼ እመጥቻለሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ጠጅ አሰራር የሚያሳይ ቪዲዮ ነው። አሁን ወደ አሰራሩ እሄዳለሁ። አብራችሁኝ ነው። እሺ፣ በመጀመሪያ የሚያስፈልገን ማር ነው። እኔ የምጠቀመው ይሄንን ማር ነው። ንጹሕ ማር መሆን አለበት የምንጠቀመው እና ትንሽ ስኳር እጠቀማለሁ። ጥቁሩን ስኳር ብራውን ስኳር ነው የምጠቀመው። ሌላው ደግሞ የእንጨት ጌሾ ነው። የእንጨት ጌሾ ያስፈልገናል። እንጨት ብቻ ነው የምንጠቀመው የእንጨቱን ጌሾ። በመጀመሪያ ጠጁን ከማዘጋጀታችን በፊት እርሾ ያስፈልገናል። በሌላ እቃ ላይ ጠጁን በምንሰራበት ሳይሆን፣ በሌላ እቃ ላይ ማርና ውሃ እናረጋለን። መጠኖቹን ሁሉንም ዲስክርብሽን ባክስ ላይ ያስቀምጥላቸዋለሁ። ዲስክርብሽን ባክሱ ላይ ታገኝታላችሁ። እንደዚህ ማሩን ከጨመርኩ በኋላ ትንሽ ነው ስኳር የምናረገው ፣ አንድ ሻይ ማንኪያ ነው የምጨምረው ስኳሩን የማረገው እንዲያፈላው ነውና እንዲፈላ ስለሚያደርገው፣ ስለዚህ አንድ የሻይ ማንኪያ ነው የሚጨምረው ስኳሩ። እና ይሄንን አሁን በውሃ በጠብጠዋለሁ። ምንም እንኳን እንዳገራችን ጠጅ ባይሆንም በጣም በጣም ምርጥ የሆነ ጠጅ ነው የምንሰራው። ያው እንግዲህ እንደምታውቁት ባለንበት ነው ሁሉን ነገር መስራት የምንችለው ይችላል። በነጹ እንጨት ማማስ አምጥተን እና ማስለዋለን ማለት ነው። እዚህ ላይ ከፈለጋችሁ ትንሽዬ ዱቄቱን እርሾ ማድረግ ይቻላል የፈረንጅ እርሾ ነገር ግን ራሱ ስታስቀምጡት ስለሚፈላ ባታረጉበትም ችግር የለውም። ግን ቶሎ እንዲፈላ ከፈለጋችሁ ትንሽዬ በጣም በጣም ትንሹ እርሾ ማድረግ ትችላላችሁ። እኔ ግን አልጨምርበትም እርሾ። ልክ እንደዚህ በደንብ እስከሚሟሟ ካማሰልነው በኋላ ፍድና አድርገን ለአምስት ቀን እናቆየው እና ከአምስት ቀን በኋላ እንጠቀመዋለን ማለት ነው። እርሾ የምጨምሩበት ከሆነ ግን ሶስት ቀን በቂው ነው። አምስት ቀን የማያስፈልገውም በሶስት ቀን ውስጥ ይደርሳል። ስለዚህ እርሾ ከጨምራችሁ ጊዜውን ማፍጠን ይቻላል ማለት ነው። እሺ፣ ከአምስት ቀን በኋላ ይህን ይመስላል። ስለዚህ ትልቅ ኮንቴነር ያስፈልገናል። እኔ የምጠቀመው ይህንን ነው። ታጥቦ ንጹ የሆነ መሆን አለበት። ማሩን አመጣና አረካለሁ እና ውሃ ጨምራለሁ። እሺ ይሄ እንደዚህ ካደረግነው በኋላ አሁን እርሿችንን እንጨምራለን ማለት ነው። አዘጋጅተን ያስቀመጥነውን እርሾ እንጨምረዋለን። እዚህ ጋር ስኳር መጨመር ከፈለጋችሁ መጨመር ትችላላችሁ። ግን እርሾ ስላለው አሁን ምንም ስኳር አያስፈልገውም የተዘጋጀው ኦልሬዲ እርሾ ስለሆነ ማለት ነው። አሁን ይህንን ግጥም አድርገን ከድነን ተጨማሪ አምስት ቀን እናስቀምጠውና ከአምስት ቀን በኋላ ተመልሼ እመጣለሁ ማለት ነው። እሺ ይኸው አምስት ቀን ሆኖታል። ዛሬ የምታዩት ሽታው በጣም ኃይለኛ ነው። ራሱ ጌሾ ሳይገባበት ራሱ አሁን ልክ እንደዚህ ከአምስት ቀን በኋላ። አሁን የተለያየ አይነት የጠጅ አሰራር አለ። መጀመሪያ የሚያስፈልገን ያው የታጠበና የደረቀ ጌሾ ነው። ይሄንን ጌሾን ታጥቦ የደረቀውን ጌሾ በውሃ ቀቅዬ ነው እኔ የሚጨምረው። ሌላው ደግሞ ይሄንን በፍጹም መንካት የለብንም በእርጥብ ነገር የምናማስልበትንም ነገር ደረቅ መሆን አለበት። በደረቅ ነገር ነው የምንጠቀመው። ንጹህ ውሃ ደግሞ መጨመር የለብንም። ስለዚህ ነው ጌሾን ቀቅዬ ስንቀቅለው ምንም ችግር የለውም እና የተቀቀለውን ከቀዘቀዘ በኋላ ነው የዚህ ውሃ የምንጨምረው። እሺ ልክ እንደዚህ ቀዝቅዟል። በደንብ መቀዝቀዝ አለበት። በደንብ ነው የቀዘቀዘው። ብዙ ውሃ አይደለም ያራኩት። ተንተክትኮ ውሃው እስከሚቀንስ ድረስ ነው ያቆየሁት። አሁን ይሄንን ውስጡ እጨምራለሁ። ጌሾ እንደዚህ ቀቅለን ስንሰራው ኃይለኛ ይሆናልና አጦ ጥቆንጆ ጠጅ፣ ጠንከር ያለ ጠጅ ነው የሚሆነው እና ከፈለጋችሁ አሁን ከለሩን እንደዚሁ መተው ትችላላችሁ። መልኩን ማለት ነው፣ እንደዚሁ መተው ትችላላችሁ። ግን ቢጫ እንዲሆን ከፈለጋችሁ ቢጫውን የምግብ ከለር ጨምርበታለሁ እኔ ይሄ እንደ ፍላጎታችን ነው። አለመጨመር ትችላላችሁ። እኔ ግን ትንሽ ጨምርበታለሁ። በጣም በትንሹ ጨምሬ ከውሃው ጋር አቀላቅለዋለሁ። ስለዚህ በሌላ ውሃ አይደለም፣ እሱንም የምንጨምረው በሌላ ውሃ አይደለም መበጥበጥ ያለብን ማለት ነው። በራሱ ውሃ ነው መበጥበጥ ያለብን። እንደዚህ ከበጠበጥኩት በኋላ ጨምረዋለሁ። ግን ከለሩ መተውም ትችላላችሁ። እንደ ምርጫችን ነው እንደ ፍላጎታችን ነው እና ማስቀረትም ይቻላል። እንደዚሁም ራሱ ቆንጆ ነው በጣም ከለሩን ግዴታ ቢጫ መሆን አለበት ብለን ካላሰብን በስተቀር ማለት ነው። ሁለተኛ ደግሞ ሌላው ነገር እኔ ጠጅ ስሰራ በእጅ አነካውም። ከእጅ ይልቅ እንደዚህ ትንሽ ስለሆነ ከእጅ ይልቅ እንደዚህ በእንጨት ማማሰያ ብንጠቀም ጥሩ ነው ብዬ አስባለሁ። እሺ አሁን እንደዚህ ጌሾን ከነንጨቱ ሁሉንም ከጨመርን በኋላ ክድን አድርገን እኔ ለአስር ቀን ነው የማስቀምጠው። ለአስር ቀን አስቀምጠውና ከአስር ቀን በኋላ ተመልሼ እመጣለሁ። እሺ ይኸው አሁን ይህን ይመስላል እንግዲህ እንደምታዩት፣ አስር ቀን ሆኖታል። አሁን ቀልቼ ውስጡን እንደሚመስል እናያለን። ይኸው እንደዚህ ይመስላል። ከረሩ በጣም ነው የሚያምረው። እርግጠኛ ነኝ ትወዱታላችሁ። በጣም ነው የሚጣፍጠው። በጣም ቆንጆ ጠጅ ነው። ሞክሩትና አስተያየታችሁን ላኩልኝ። ሁለተኛውን አሰራር እናያለን ማለት ነው። አሁን ወደ አሰራሩ እሄዳለሁ። እሺ የሚያስፈልገን ያው ታጥቦ የተዘጋጀ ጌሾ፣ የጌሾ እንጨቱን ነው የምንጠቀመው። የጌሾ እንጨት እና ንጹሕ ማር ያስፈልገናል። እኔ የምጠቀመው ይሄ የምታዩትን ማር ነው። እና ብራውኑ ስኳር ያስፈልገናል። በጣም ትንሽ ነው የምናረገው። ባለፎ እንዳያችሁት እርሾን ያዘጋጀሁት ያለምንም እርሾ ሳልጠቀም ነው፣ ማርና ውሃውን ብቻ በመጠቀም ነው እንትን ያዘጋጀ ነው። ዛሬ ደግሞ እርሾውን የፈረንጅ እርሾን ትንጥዬ በጣም አረጋለሁ። ስለዚህ እሱን እጠቀማለሁ። እና አሁን መጀመሪያ እርሾውን እናዘጋጃለን ማለት ነው። በምንሰራበት እቃ ላይ አንድ ኩባያ ማሩን አረጋለሁ። የምንሰራበት እቃ ሁልጊዜ፣ ጠጅ በምንሰራ ሰዓት የምንሰራበት እቃ ደረቅ መሆን አለበት። ምንም አይነት ውሃ ያልነከው። ስለዚህ በእንጨት ማማሲያ ነው የምጠቀመው። ደረቅ ነው። ምንም አይነት ውሃ ያልነከው መሆን አለበት። እስከ መጨረሻው ድረስ ሁልጊዜ መጠቀም ያለብን ምንም አይነት ውሃ ያልነከው እቃ ነው። አለበዛ ይበላሽብናል። አንድ ኩባያ ማራረጋለሁ። አንዳል የተጠቀምኳቸውን ከታች ይጽፍላቸዋለሁ። በመቀጠል አንድ ሻይ ማንኪያ ስኳሩን አረጋለሁ፣ ብራውን ስኳር። በመቀጠል እርሾን ነው እንደምታዩት። በጣም በጣም በጣም ጥንጥ የእርሾ ነው የምናረገው፣ በጣም ትንሽ። እንደዚሁ መስራት እንችላለን፣ ከፈለጋችሁ ግን ቶሎ እንዲደርስ ከፈለጋችሁ ደግሞ እርሹ እናረግበታለን ማለት ነው። በጣም በትንሹ ሳናበዛ አያችሁት፣ በጣም ትንሽ ነው። ብንን ያረኩበት እርሹ ካረግንበት ቶሎ ነው የሚፈላው እና ቶሎ ይደርሳል እና ሁለት ኩባያ ውሃ እና በደንብ አማስለዋለሁ። ሌላው ደግሞ ጌሾ ታጥቦ መድረቅ አለበት። ታጥቦ የደረቀ ጌሾ ነው የምንጠቀመው። ለውላ ያለው አዋራ መውጣት አለበት። በተለይ አንዴ እንዲከበጠበጥም በኋላ ምንም አይነት ውሃ የነካካው ነገር መንካት የለበትም። በጣም በቀላሉ ማዘጋጀት የምንችለው ይህን ያህል ከባድ አይደለም። ይሄኛው ደግሞ ትንሽ ከዛኛው ጠንከር ይላል ማለት ነው። እንግዲህ የምናዘጋጀው እሺ ልክ እንደዚህ በጥብጫ አለው። አሁን ይህንን ክድና አድርጌ እርሾ ስላለው ለሶስት ቀን ነው የማቆየው። ስለዚህ ክድና አድርጌ ንጹህ ቦታ ላይ ለሶስት ቀን ያህል አቆየዋለሁ። ከሶስት ቀን በኋላ ነው ተመልሼ የሚመጣው። እርሾ ማታደርጉበት ከሆነ ግን አምስት ቀን አቆዩት። አምስት ቀን በቂ ሆኖ እኔ አምስት ቀን በቂ ሆኖ አግኝቼዋለሁ። ስለዚህ ከሶስት ቀን በኋላ ተመልሼ እመጣለሁ። እሺ ተመልሼ እመጥቻለሁ። ሶስት ቀን ሆኖታል። አሁን አያችሁት እንደምታዩት በሶስተኛው ቀን ልክ እንደዚህ ደርሷል። አሁን ለመቀጠል የማደርገው ምንድነው የምሰራበትን ኮንቴነር እንደዚህ አዘጋጃለሁ። ስለዚህ አምስት ኩባያ ማር አረጋለሁ። እሺ በመቀጠል አስራ ስድስት ኩባያ ውሃ ነው የማደርገው። ወደ ሶስት ሌትር ከግማሽ አካባቢ ነው ካልተሳሳትኩኝ በሌትር። ስለዚህ አሁን ይህንን በደንብ አማስለዋለሁ ማሩ እስከሚዋሃድ ድረስ። በጣም ቀላል ነው። ምንም ከባድ ነገር የለውም ጊዜ ይወስዳል እንጂ ለመድረስ በጣም በጣም ቀላል ነው እሺ እንደምታዩት አማስዬ በደንብ ከሚሟሟ ጨርሻለሁ ስለዚህ አሁን በመቀጠል የማደርገው ምንድነው እርሾን መጨመር ነው ያዘጋጀነውን እርሾ እንጨምራለን እሱንም እንደዛው እናዋህዳለን በደንብ እሺ አሁን ይሄንን ግድና አድርጌ በደንብ ግጥም አድርጌ ለአምስት ቀን አቆየዋለሁ ለሰባት ቀንም ማቆየት ትችላላችሁ እንደምትፈልጉት ጊዜ መጠን፣ ግን ከዛ በላይ ባታቆዩት ጥሩ ነው። እኔ በአምስት ቀን ውስጥ የሚደርሰው እራሱ ቆንጆ ነው። ምክንያቱም እየቆየ ሲሄድ እየፈላ ነው የሚሄደው እና አምስት ቀን በቂው ነው። እኔ ለአምስት ቀን ነው የማቆየው ግን እስከ ሰባት ድረስም ማቆየት ትችላላችሁ። ስለዚህ ከአምስት ቀን በኋላ ተመልሼ እመጣለሁ። እሺ አሁን ተመልሼ የመጥቻለሁ። አጠጃችን በጣም ቆንጆ ሆኖ ፈልቷል። አያችሁት? ይሄ እርሾ ስላለው በደንብ አርጎ ነው የፈላው እና ከዛ በላይ ከአምስት ቀን በላይ ባታቆይ ጥሩ ነው ያልኩት ለዛ ነው። ስለዚህ አሁን ደረቅ እቃ እዚህ ጋ አዘጋጅቻለሁ እና ድስትም አዘጋጅቻለሁ። ከላዩ ላይ ቀንስና ስለዚህ ልክ እንደዚህ ንጹህ ድስት መሆን አለበት፣ ደረቅ መሆን አለበት። እዛ ላይ ካደረግን በኋላ ጌሾን እንደዚህ አዘጋጅቸዋለሁ። ትልልቁን ሰንጠቅ ሰንጠቅ አድርገዋለሁ። ትንንሹ ችግር የለውም ድፍኑም ቢገባ ስለዚህ ተልቅ ተለቅ ያለውን ሰንጠቅ ሰንጠቅ አድርገዋለሁ። ታጥቦ የደረቀ ነው። ስለዚህ ጌሾን እዚህ ላይ ጨምርና አበስለዋለሁ። እሺ እንደምታዩት እንደዚህ አሁን ቀዝቅዟል። በጣም ውሃ እስከሚሆን ድረስ መቀዝቀዝ አለበት። በጣም እስከሚቀዘቀዝ ድረስ መጠበቅ አለብን፣ መጨመር የለብንም። ስለዚህ አሁን እጨምረዋለሁ። አያችሁ ድምፁ በመቀጠል የማደርገው ምንድን ነው? ባለፈው የጨመርኩት እንዳያችሁት የምግብ ከለር ነው። የምግብ ከለር ማድረግ ለማትፈልጉ ደግሞ አሁን ትንሽዬ እርድ እዚች ጋር ተቀምጫለሁ። ሳይበዛ በጣም ትንሽ እርድ እና እርዱን በራሱ ከዚህ ላይ በቀነስኩት በጠጁ ነው ምን በጠብጠው እና በጠብጠዋለሁ። ምክንያቱም ሌላ ነገር መጨመር ስለማንችል ራሱን ሆን እንደዚህ አረፋ ይወጣል። ትንሽ ጠለል ማለት አለበት፣ ከመጨመራችን በፊት እሺ። በጥብጨ ትንሽ አቆይቼዋለሁ። አሁን እጨምረዋለሁ፣ ግን አሁንም በማጥለያ አርጌ እጨምረዋለሁ። ምክንያቱም ውስጡ ያለ ነገር ካለ እንዳይገባ በቃ። እንደዚህ ታች ያለው ዝቃጩ መቅረት አለበት። እሱን መጨመር አይጠበቅብንም። ከፈለጋችሁ እንደዚሁ መተው ትችላላችሁ። የምግብ ከለርን መጠቀም ትችላላችሁ። እኔ የምግብ ከለር ጨምሬበት ጣሙን ምንም አልቀየረው እርድ ግን አሁን ገና ነው፣ ለመጀመሪያ ጊዜ ነው የምጨምረው። ጣሙን ይቀይሮ አይቀይሮ አላወቅኩ የምግብ ከለሩ ግን ምንም አይነት ጣሙን አልቀየረውም። አሁን ይሄንን እንደዚህ ከመታው በኋላ አሁንም ግጥም አድርጌ ከድኜ ለሰባት ቀን ያቆየዋለሁ። ከሰባት ቀን በኋላ እንግዲህ ጠጃችን ይደርሳል ማለት ነው ከሰባቀን በኋላ እንገናኛለን። እሺ፣ አሁን ተመልሼ መጥቻለሁ። ጠጃችን ደርሷል። እንደምታዩት ይሄን ይመስላል። ከዚህ በላይ ማቆየት ከፈለጋችሁ ማቆየት ይቻላል። ግን በቂው ነው ብዬ ስላሰብኩ ነው ለኔ አሁን አጠለውና መፈልገው ቃል ያደርጋለሁ። አጥዩ ደግሞ እንግዲህ እናያለን ማለት ነው እንደሚመስል እኔ እርድ ተጠቅሜ አላውቅም። ይሄ የመጀመሪያ ጊዜ ነው እርድ ስጠቀም እንዳንዴ የታጠበ ንጹህ ሆነ ማጥለያ አርጊያለሁ። እንደምታዩት በጣም ቆንጆ ነው። ይህንን ይመስላል ከለሩን በጣም ቆንጆ ነው። እርድ በጣም ቆንጆ አድርጎታል። እንዲሁም ከምግብ ቀለሙ እኔ እርዱ ተሽሎ አግኝቼዋለሁ። አሁን እንደምታዩት ከለሩ እራሱ በጣም ነው ደስ የሚለው እና እንደዚህ አድርገን መጠቀም እንችላለን ማለት ነው። እርድ ማድረግ እንችላለን። እሺ እንደምታዩት በምፈልገው ቃል እንደዚህ አድርጌ አቅርቤዋለሁ። በጣም ቆንጆ ነው። በጣም ከለሩ በጣም ልዩ ነው። እርዱ በጣም ከለሩን አሳምሮታል እና እርድ ብትጠቀሙ እንደውም በጣም ቆንጆ ነው ብዬ አስባለሁ ከምግብ ከለሩ እና ይሄንን ይመስላል። ትቀምሰዋለህ አባት ቅመስ እና እስኪ አስተያየት በጣም ቆንጆ ጠጅ ነው። እርግጠኛ ነኝ ሞክሩት። ብዙ አስተያየት ደርሶኛል፣ የሞከረውን ነገር አስተያየት ሰጥተውኛል። ስለዚህ ሞክሩትና እናንተም ደግሞ አስተያየታችሁን ላኩልኝ። በጣም በጣም ቆንጆ ነው። እንግዲህ ዛሬ እንዴት ነው ጠጣውቲን ጨርሶ ነበር። ቅመስ ስትባል አጋም ሰጣል። የዛሬው ቪዲዮ እንግዲህ ይሄንን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ ቴንክ ፎር